ላይ ነው የመጣው ወይ ያፈር በበለው ብርድ ብርድ እያለኝ ነው ከቤት መውጣት አልችልም። በፋን ፍትፍትና በጆክ ጠላ ላኪልኝ ብላሻለች። አረ እባክህ በቃ ፈትፈት ላርግና ጠላም በጆክ ያርጌ ይመጣል። እሺ ማዘርዬ ይሄው የሰው ዓይንም እንዳይ ጠላም ሸፈን አርጌላለሁ። ካፍትፍቱን ቢበል እሺ ቆይ ቆይ ቆይ ቆይ ውስጡ አልጫ ብቻ አይደለም። ከመረቋም ካጥንቷ ማርጌሻለሁ በላት ስጥኝ በቃ እንካ። እሺ ማዘርዬ ይሄው በደንብ ቢበላት እንዴ አስካሊኪ ወይኔ ውርደት

ነው ምንሽ ታምሽ ቆይኔ ከፍታለሁ። አባዬ አንተ ምን ልትሰሪ ወጣሽ? ነው የሆነ ልጅ ጠፍቶኝ ለእህቴ አባታ ሳይ ይሄን አበባ ስጫት ብሎኝ ነው። አንቺ ምንድነው እህቴ? አቤት። ዛሬ አናትሽ ሁለት ቦታ ሳላደርገው ይሄ አበባን ምንድን ነው የምን አበባ? እኔ ምን አውቃለሁ? እረ እህቴ የሆነ ልጅ ሁሌ የመጣ ይሰጥሻል። እንቺ ተንኮለኝ እኔ ምንም አውቀው ነገር የለም የራሷ ስራ ነው ብላሽ፣ ብላሽ ዱርዬ ቤቴ ድረስ እና ደግሞ እንዳለሽ ደግሞ ሌላ ምን አለ ነው ተለመደው በመስኮት ዘለሽ ውጪና እንገናኛለን። አደራ አደራ አደራ ሽን ብሎሻል። ልቢ ወይ አቦይ አባቴ ሳሽ ዛሬ ብታይ የሚገራርም ወሬ ነው ያለው። አረ ልብዬ ልትወጣ ነው። እስክትነግሪ ማዘርሽ አይሄዱም። እሺ ማዘር፣ እሺ ማዘር፣ ገበያ ደርሼ እመጣለሁ እማ። እሺ በቃ ሂጂ፣ በሉ ያኔ ነገር ጎርሳ እረሳሁ ቴዲ ገና ምን አይቶ ያኔ እኔ ግሩ ላይ ወጥቄ አፈቅራለሁ ብዬ ስለምነው እንዳልነበር ትዝ አይልሽም? በረኪና ገስሽ አፈቅሻለሁ ከላልኪን ጠጣዋለሁ ያልሽ ከዛ አስግማሹ እኮ ጠጣሁት። ልሞች እኮ ምንም አልቀረሽም። መቼ ማረሳው ወተቱ ስንሰጥሽ ትንሽ መለሳል። ወይ ጉድ ለካ በረኪናም ጠጥቻለሁ። አራ መርዝ ጠጪ መርዝ ያስጠጣል። እንዴም ማ በረኪና ጠጣሽ? ለወንድ ብለሽ ንችነሽ ቢያቅታይ ቢያቅታይ ፖሊሱ ቢወጣ ብቻ አስጠፈንገብቷለሁ ልሂድ በቃሚ ቁጨ ማረቅሽ እኔን አያድርግ። እሰይ ማነው ናቸው ሚጡ ዛሬ ነው እዚህ ቤት አማስናቁ። እናታችሁ ነው ሚጡ። ውጪ ውጪ። እና ተጫውቼ እዚህ ነው እንደተኛው ማስናቁ አንቺ ያምሻል እንዴ ዛሬ አለቀሽም። ማስናቁ ምንድነው? ወይ ውልደት እማዬ ልመታኝ ነበር ብርቄ። አልፈኛሽም ነበር ወድጃ። አይደለም እኮ አለ ሳለኝ ብዬ እኮ አይደለም ያስፈቀድኩት አሞኛል ብዬ ነው እንጂ አባዬ መጣ ነው። እሺ እሺ እንዴት አላችሁ? ያባያ ለቃ እስኪ ዝም በል። እንዴት አልክ? ቁጭ በል እስኪ። ኧረ አሞሃል መሰለኝ ሰውም አልሆን ድቅቅ እኮ ነው ያደረገኝ። የባየ አለቃ አባዬ እኮ ስለአመመው ነው የቀረው። እሺ እንጂ ድግስ ኖሮበት አይደለም። አዋረደች። እስኪ ውጪ ተጫወች። ወይ አሁኑኑ ተነስና ሀኪም ሂድ። ወደ በኋላ ማ እሄዳለሁ እንዴ አባዬ ድግሱ እሄዳለሁ ብለኸኝ አንድ ባይ ትኝችልኝ አፍላፍላፊ ብለሽ ምን ድግስ ነው? ኧረ፣ ዝም በላት ያ አባያ አለቃ። አቤት አባያ። ሞታል። ለምንድን ነው ሙዚና ብርቱካን ያላመጣለት? አመመኝ እንደው ነው አሁን። ግሴ ፈልጌው ነበር፣ ወይ ብረት ድስቱ እንኳን አላየሁትም። እያት ሄዶ ነው? ወይ እትዬ አስናቁ እኮ ትናንትና መጣ፣ ድስቱን ወሰዱት። አዎ፣ ወይ እረሳቸው፣ ወስደዋለሽ ለካ ያለም እኮ። እረ እባክሽ አስናቁ ጋር ሄደ። አይ ድሌ፣ እማማስ አውቀው ነው። ብረት ድስቶ እዚህ ቤት አለ። አንቺ ያምሻል፣ እዚህ ብታይ። ኮሌጅ የለሁት ልምጣ። እስኪ ይዘሽ ነይ። ያው አወረደች፣ ወስደው ነበር እኮ እንደው መች እንደመለሰችው። እማዬ እኮ ነች። ብረት ድስቶ አስናቁ ቤት ሄዷል በያለቻት። እኔ ምን አባት ይሻል

እዚህ ስገባ በቅያት እንዳለ ንገሪው። የለም እኮ ምን አባት ይሻለኛል። ምን አድርጎሽ ነው ግን? ስንት ዓመት ያገለገለኝ ጀበና ይከስከስ ነው እና ትሄዳለች። ውጣ፣ በቃ ሄደች። ውጣ፣ በስንት ዓመት ሂጂ። እሺ፣ እሺ፣ ሄዳለች።